ሀይሚና ብሩክ መብላት አለብህ ሀይሚ ተናገራለች። መብላት አለብህ። እንዴት እኮ ደግሞ ፋሚሊ፣ የምሬን ነው የምነግራችሁ። አልገባችሁም? እንክብካቤው ነው የምላችሁ፣ ከሁልጊዜ የተለየ ነው። እንደዚህ አይነት የተወሰነ ችግር ሲገጥማችሁ፣ ትንሽ እየሲያማችሁ ምናምን ነገር የሚሰጣችሁ ፍቅር ሁል ጊዜ ምናለን እንደዚህ እንክብካቤ በተሰጠኝ የሚያስበል። የምሬ ነው ፋሚሊ። እና እኔ እንጃ ብቻ። ብሩኬ ፈታበል ተነስና ብላ እንዲሻልህ ነው። እሷም እየጣረች ያለችው እየተንከባከበች ያለችው ፍቅሯን ተቀበል። አንተም በተመሳሳዩ ፍቅር ስጣት። የምሬ ነው ነገራችሁ። እና በቃ ብሩክም ሀይሚም ትለያላችሁ። የምሬ ነው ትለያላችሁ። በቃ የሁለታችሁ እኮ ደስታችሁ ሀዘናችሁንም ይጋባብን ደስታችሁ ሀዘናችሁን በተመሳሳይ ሁኔታ ይጋባብናል ስትደሰቱ ይጋባብናል። ሀዘን የሆነ ስታዝኑ በቃ እኛም ይደብረናል፣ እናዝናለን። በጣም ብዙ ውድ ነው የተከበራችሁ ቤተሰቦች ታውቃላችሁ፣ በጣም ብዙ ሰዎች ሀይሚና ብሩኬ የሆነ ነገር ሲሆኑ ደስ ሲላቸው በዘው ልክ ነው የሚደሰቱት። ሲያዝኑም የሆነ ችግር ሲገጥማቸውም በዘው ልክ ነው ቤተሰቡ የሚያዝ ነው። ጨረቃ ፋሚሊ በጣም የሚያዝ ነው። እና ሰው እንግዲህ ምንም ማድረግ አይቻልም። ብሩኬ ተነስ ምግብን ብላ ይሻላል። አሁን ስጎርስ በሀይሚ እጅ ስጎርስ ትፈወሳል ትፈወሳለን። እምልን ከባድ እኮ ነው እንደዚህ አይነት ነገር ከባድ እኮ ሀይሚ እያለች ነው። አንተ በእጅ ምጎርሱ አሞ አለ ትጎርሳለህ እን ይሄ ሰዓት ተጠቀምበት ሀይሚ በዚህ ሰዓት እየተንከባከበች ነው። ስለዚህ እንክብካቤዋን በደንብ ማጣጣም አለብን። ይህንን ነገር ነገ ከነገ ወዲያ ላታገኘው ትችላል። ምናልባት ስትታመም ስትታመም ሊሆን ይችላል እንደዚህ የምትሆነ እንዲ ተጠቀም አለብን። እንዲ እንደዚህ ት እንክብካቤ ማን ይሰጣል? ማን ይሰጣል? ፋሚሊ ማን ይሰጣል? እናት ካልሆነች እንደዚህ ማን ያደርጋል? ፋሚሊ አልጋ ላይ ሂዳ መታጎርስ እናት ካልሆነች ማን ሊሆን ይችላል? የምሬንም ነግራችሁና ሀይሚ እንወድሻለን ሀይሚ እንወድሻለን ብሩክም እንወድሃለን፣ እያላችሁ እባካችሁ እባካችሁ እባካችሁ ላይክ ያደርጋችሁ ኮሚንት ላይ ንገሯቸው ፋሚሊ ንገሯቸው። አሁን ቤተሰቡ የሚጨነቃል። ደህና ነሽ ኖርማል ነው ማለት እንዳታስብ። አያቸዋ ፋሚሊ የምሬ እንም ነግራችሁ አልገባችሁም እኮ አልገባችሁም። ብሩኬ እንደዚህ ሆነ ብለው ስንቶች አሁን አልገባችሁም። ምን ያክል ጭንቀት ውስጥ እንዳለው አልገባችሁም። የምሬ እንም ነግራችሁ አልገባችሁም። በቃ ምን ያክል የጨረቃ ፋሚሊ እየተጨነቀ እንዳለ አልገባችሁ። የምሬ ነው ፋሚሊ እንዲህ ነው ምነግራችሁ። በጣም ብዙ በጣም ብዙ ሰው ነው ምነግራችሁ ውስጥ ላይ ቴሌግራሚ የተጨናነቀው በዚህ ነው የተጨናነቀው። ቴሌግራሚ በዚህ የተነሳ ነው ፋሚሊ የምሬ ነው ብሩኬ እንደዚህ ሆኗል። ቪላ እንደዚህ እንደዚህ በጣም በቃ ስፍር ቁጥር የሌለው ቴክስት ነው ሲደርስ የነበረው ፋሚሊ የምሬ ነው ምነግራችሁና ብሩኬ ምን ያክል ሰው እንደሚወደው አይቻል ብሩኬን ሃይሚንም ምን ያክል ብሩክ ሰው እንደሚወዳቸው ምን ያክል ጥግ የመውደድ ጥግ እንዳላቸው ምን አይነት ቤተሰብ እንዳላቸው እኔ ምን አይነት ቤተሰብ እንዳለኝ ያሳወቃችሁ። የምሬን ነው ነግራ ምን አይነት ቤተሰብ እንዳለኝ ያው በጣም ነው የምወዳችሁ ፋሚሊ። የምሬን ነው በጣም ነው የምወዳችሁ። ጠፍጠር ወደድከው በእሷ እጅ ስለሆነ ነው። ታዲያ እኔ አንተ ታመህ እንዴት በሳጅ አሁን እኮ የወደድከው እኮ የወደድከው በሳጅ ስለሆነ ነው እንጂ አንተ የበለ በእጅ የጎረስከ የሆነ እኮ ያስጠላሃል እኮ ያስጠላሃል። ግን ሀይሚ ነች አጉራሿ። ሀይሚ ነሽ ነው፣ ማን ነው አጉራሿ ነው ማለት ያለባችሁ ፋሚሊ ሀይሚናታ ናታ። ባይጣፍጥ እንኳን እሷ ስላጎረሰችው ይጣፍጠዋል፣ ይጣፍጠዋል ፋሚሊ። ምንም ውሸት የለውም፣ የታወቀ ነው። ሰላም፣ ሰላም ውድኔ፣ የተከበራችሁ የኢትዮጵያ ቻናል ተከታታዮቼ እንደምን አላችሁ? እንደምቆያችሁ ሁሉ ሰላም እኔ አለሁላችሁ። ዛሬም ትመጥቻለሁ ውዶቼ። አይቻለሁ ኮሜንታችሁን ፈታ እንዳላችሁ ሰምቻለሁ። በቃ እኔ ደስ ብሎኛል። እኔ እናንተ እንደውም ዋናው እናንተ ድርሰቱ የኔ መገልፈት ችግር የለውም ግን እናንተ ደስ ይበላችሁ። ዋናው እሱን ነው እንፈልገው። ሀያ ሺ ትንሽ ነው የቀረን ሀያ ሺ አስገቡኝ ከቻላችሁ፣ ሀያ ሺ አስገቡኝ። ዳገት ነው የሆነብኝ ፋሚሊ፣ ዳገት ነው የሆነብኝ። ከቻላችሁ ሀያ ሺ አስገቡኝ። እሱ እንግዲህ ቀጥታ ወደ ቪዲዮ እናልፋለን። ብሩክ እና ሀይሚ የት ያለ ነገር ነው ይዘውት የመጡ ብሩኬ ለየት ያለ ነገር አጋጥሞታል። እሱን አብረን የምንመለከት ይሆናል። ቀጥታ ወደ ቪዲዮ እናልፋለን። ተናድጄበት ነበረ በእሱ ብቻ ሳይሆን በሌሎች ነገሮችን በብዙ ነገሮች ተናድጄበት ነበር። ግን የሰው ልጅ እንደዚህ አይነት ድንገተኛ ክስተት የሚፈጠርበትና ሁሉን ነገር እንዳልተፈጠረ መተውን የመሰለ ነገር የለም። ብቻ እግዚአብሔር ይመስገና። አያቸው አደለ ፋሚሊ፣ አያቸው አደለ። እስካሁን ድረስ እስካሁን ድረስ ብሩክም ሀይሚም ሲያስጨንቃቸው የነበረው ምንም ማስጨነቅ የሌለበት ነገር ነበር። ሲያስጨንቃቸው የነበረው ስንትና ስንት ነገር በማላቸው እያለ ለማይረባ ለምንም በቃ እነሱን ለመለየት ለተደረገ ነገር ጊዜ ሲሰጡ ይኸው ብሩኬ ታመመ። ፋሚሊ የምሬን ነው፣ ታመመ። ሶ ድንገት ነው ሁሉም ነገር የሚሆነው፣ ድንገት ነው ሁሉም ነገር የሚያልፈው። ድንገት ነው ፋሚሊ የምሬን ነው ነግራችሁ አንዳንድ ጊዜ የሚቆጫችሁን ነገር ማድረግ የለባችሁም በህይወታችሁ ውስጥ የሚቆጫችሁን ምንም አይነት ነገር ማድረግ የለባችሁም። ይህን ነገር ማወቅ አለባችሁ። ነገሩ ከረፈደ በኋላ አይግባችሁ፣ ከመጀመሪያው ተጠንቀቁ፣ ከመጀመሪያው ነገሩን ፍቱ። የምሬን ነው የምነግራችሁ ፋሚሊ። አሁን ብሩክና ሃይሚ ይሄ አስተሳሰብ የመጣላቸው ሃይሚን ብትሆን ይሄ አስተሳሰብ የመጣላት ብሩኬ ስለታመመ ነው። ገብቷችኋል? ብሩኬ ስለታመመ ነው። ምክንያቱም ከዛ በፊት በቃ ሊያስረሳት አልቻለም ነበረ ከዚህም የበለጠ ኢምፖርታንት ነገር እንደነበረ ዘንግተው ነበር። ህመምን መጡ ይህንን ነገር አስረስቷቸዋል። ፈጣሪ ለበጎ ያድርገው። ሰው እንግዲህ ምንም ማድረግ አይቻልም። ፋሚሊ ሰው እንግዲህ ገብታችሁ ብሩክን እግዚአብሔር ይማር እያላችሁ ጻፉለት። ይመለከተዋል፣ ያየዋል። ፋሚሊ ሁለቶችንም ነው ለሁለቶችም ነው ሜንሽን አርጊ፣ ቪዲዮን ፖስት ማድረገው። ይመለከቱታል፣ ያዩታል። ገብታችሁ ኮሜንት አድርጉላቸው ፋሚሊ አድርጉላቸው። በጣም ደህና ነው። በጣም ማታ እንደነበረው አይደለም ከባድ ነበር የማታው ሁኔታ። በነገራችሁ ላይ ፋሚሊ፣ አንዳንድ ጊዜ ከአቅም በላይ ስትደሰቱ፣ ከአቅም በላይ የሆነ ሀሴት ደስታ ሲመጣ ምናምን ነገር ተከትሎ የሚመጣ ነገር አለ፣ ተከትሎ የሚመጣ ነገር አለ። ሀዘናችሁን ደስታችሁን ሊያከሽፍ የሚፈልግ የምሬንም ነግራችሁ፣ አሁን ብሩኬ እና ሀይሚ በጣም ደስተኛ ነበሩ። ሰው በጣም ፈን እያደረጉ ነበረ። በጣም ያንን ነገር ሁሉ ረስተውት ነበረ። ደስታ ሲመጣ እኛም ትናንትና እንዴት እንደነበር አይታቸዋል። በጣም ደስ ብሎን በጣም ብዙ ነገር በ ያልጻፍነው ነገር የለም ያላልነው ነገር ያላሰብነው የለም። በጣም ደስ ብሎን ነበር። ነገር ግን ነገር ግን ፋሚሊ ፎሪል ያጋጠመኝም ያየሁትም በጣም በብዙ ሰዎችም የተመለከትኩት ነገር ነው። ደስታ በመጣበት ሰዓት፣ በተመሳሳይም ደግሞ መጥፎ ነገር፣ ክፉ ነገር ወደ እናንተ እንደሚመጣ ይህን ነገር ማሰብ መቻል አለባቸው። የምሬ ነውና ነገሮች የምታደርጉትን ነገሮች በሙሉ አስባችሁ የምርም ተገንዝባችሁት ቢሆን የተሻለ ነው። ውድና የተከበራችሁ ፋሚሊዎችም እርግጠኛ ሆኝም የምነግራችሁ ይህን ነገር በደንብ እርግጠኛንኝ ያጋጠመውም ሰው ይኖራል። ዛሬ ደስታዬ ቀን ነው ብሎ ሀዘን ያጋጠመው በጣም ብዙ ሰው ይኖራል። ፋሚሊና ሁሉም ነገር በልክ ሲሆን ደስ ይላል። ሁሉም ነገር በልክ ሲሆን ደስ ይላል። ብቻ ያለውን የሰራውለትን እንግዲህ እንሰጠዋለን። አሁን ብሩኬ ከባድ የሆነ እንክብካቤ ሊያጋጠመው ነው። ከባድ የሆነ ቆይ ቆይ ፋሚሊ፣ እርግጠኛ ነኝ የምነግራችሁ የምሬን ነው። ስትታመሙ ያው እንክብካቤውም ታውቁታላችሁ፣ ታውቁታላችሁ ቤተሰብ ጋር ከሆናችሁ ሰምቲንግ፣ ፍቅረኛችሁ ጋር ከሆናችሁ በተለያየ ሲቹዌሽን የተወሰነ ስትታመሙ ምን ያክል እንክብካቤ እንደሚሰጣችሁ ታውቃላችሁ። ሀይሚ ደሞ በዚህ ሰት የምሰጠው እንክብካቤ አልገባችሁ አልገባችሁም? ፋሚሊ የምሬን ነው የምነግራችሁ በደንብ ነው የምትንከባከቡ። ሀይሚ ደንግጣለች። በዚህን ሰዓት በጣም ስለደነገጠች ሰው ሁሉን ነገር ረስታ ለእሱ ፍቅር መስጠት ነው የምትፈልገው። በዚህ ሰዓት ለእሱ ከጎኑ እንደሆነች ማሳየት ነው የምትፈልገው። ፍቅሯን በእንድዚህ ነገር መግለጽ ትጀምራለች። ከዚህ በኋላ ትመለከታላችሁ ፋሚሊ የምሬን ነው ነግራችሁ ትመለከታላችሁ። ሀይሚ በቃ በጣም ተሰምቷታል። የምሬን ነው ተሰምቷታል ፋሚሊ ተመልከት ብላት አለብን። አይሚ ተናገራለሽ መብላት አለብህ እንዴት እኮ፣ ደግሞ ፋሚሊ የምሬ ነው ነገራቸው አልገባች፣ ሆነ ብላችሁ ከሁል ጊዜ የተለየ ነው። እንደዚህ አይነት የተወሰነች ችግር ስገጥማቸሁ ትንሽ እየሲያማችሁ ምናምን ነገር የሚሰጣችሁ ፍቅር ሁል ጊዜ ምናለ እንደዚህ እንክብካቢ በተሰጠኝ የሚያስበል የምሬ ነው ፋሚሊ እና እንጃ ብቻ። ብርኬ ፈታበል ተነስና ብላ እንዲሻልህ፣ ነው እሷም እየጣረች ያለችው እየተንከባከበች ያለችው ፍቅሯን ተቀበል፣ አንተም በተመሳሳይ ፍቅር ስጣት። የምሬ ነው የምንገራችሁና በቃ ብሩክም ሀይሚም ትለያላችሁ። የምሬ ነው ትለያላችሁ በቃ የሁለታችሁ እኮ ደስታችሁ ሀዘናችሁንም የሚጋባብን ደስታችሁ ሀዘናችሁን በተመሳሳይ ሁኔታ ይጋባብናል። ስትደሰቱ ይጋባብናል። ሀዘን የሆነ ስታዝኑ በቃ እኛ ይደብረናል፣ እናዝናለን። በጣም ብዙ ውድን የተከበራችሁ ቤተሰቦች ታውቃላችሁ፣ በጣም ብዙ ሰዎች ሀይሚና ብሩኬ የሆነ ነገር ሲሆኑ ደስ ሲላቸው በዘው ልክ ነው የሚደሰቱት። ሲያዝኑም የሆነ ችግር ሲገጥማቸውም በዘው ልክ ነው ቤተሰቡ የሚያዝ ነው። ጨረቃ ፋሚሊ በጣም ነው የሚያዝ ነው። እና ሰው እንግዲህ ምንም ማድረግ አይቻልም። ብሩኬ ተነስ፣ ምግብን ብላ ይሻላል። አሁን ስጎርስ፣ በሀይሚ እጅ ስጎርስ ትፈወሳል፣ ትፈወሳለን ምለ ከባድ እኮ እንደዚህ አይነት ነገር ከባድ እኮ አለበላም እያለ ይበላል። ራሴ በላለሁ። ለምን ሀይሚ እያለች እንዴት ነው አንተ፣ በእጅም ጎርስ አሞዋል እኮ፣ ተኛ ተኝተህ ትጎርሳለህ። እንደ ይሄ ሰዓት ተጠቀምበት። ሀይሚ በዚህ ሰዓት እየተንከባከበች ነው። ስለዚህ እንክብካቤዋን በደንብ ማጣጣም አለብኝ። ይህንን ነገር ነገ ከነገ ወዲያ ላታገኘው ትችላለህ። ምናልባት ስትታመም ስትታመም ሊሆን ይችላል እንደዚህ የምትሆነው እንዲህ ተጠቀም መጠቀም አለብን። እንዲ እንደዚህ አይነት ትንክብካቤ ማን ማን ማን ማን ይሰጣል? ማን ይሰጣል? ፋሚሊ ማን ይሰጣል? እናት ካልሆነች እንደዚህ ማን ያደርጋል? ፋሚሊ አልጋ ላይ ሂዳ መታጎርስ እናት ካልሆነች ማን ሊሆን ይችላል? የምሬ እንደም ነግራችሁና፣ ሀይሚ እንወድሻለን፣ ሀይሚ እንወድሻለን፣ ብሩክም እንወድሃለን እያላችሁ፣ እባካችሁ፣ እባካችሁ፣ እባካችሁ ላይክ ያደርጋችሁ ኮሜንት ላይ ንገሯቸው። ፋሚሊ ንገሩ ጽበደኝ ማታ በስሙ አልኩ እኮ እንደታመምክ የገባኝ ሐኪም ቤት እንሄድ ስለ በአንድ እሺ ስትለኝ አ ፋሚሊ የምሬን ነው። እኔም እንደዚህ አንድ ቀን ሁኛለሁ ፋሚሊ፣ አንድ ቀን እኔም እንደዚህ ሁኛለሁ። በቃ ሐኪም ቤት የሚባል ነገር ባላየው ደስ ይለኛል። ፋሚሊ ባላየው፣ በቃ በመንገዱ እንኳን ባላልፍ ደስ ይለኛል። ፋሚሊ ትንሽ ለትንሽ ህመም ጭራሽ አልሄድም፣ ጭራሽ አልሄድም። ፋሚሊ በቃ በጣም ተባበሳብኝ። ትንሽ ህመም እኮ አልሄድም። ፋሚሊ የምሬን ነው ነግራችሁ። ነገር ግን አንድ ቀን በጣም ከባድ መማመም ለሊቱ ሙሉ ከባድ ህመም ነው የምነግራችሁ። እኔ አፋውጥቼ ሆስፒታል ወሰዱኝ ብዬ አላቅም። የዛን ቀን ግን ብያለ ብሩኬ፣ ያህንን ቀን ያስታወሰኝ፣ ያህንን ቀን ያስታወሰኝ። ጠዋት ከእንቅልፌ እንደተነሳሁ ፋሚሊ ሆስፒታል ካልወሰዳችሁኝ ብዬ እኔ ነኝ ማመልከቻ አስገባሁ ለቤተሰቦቼ። የምሬ ነው የምነግራችሁ ፋሚሊና ብሩኬ ምን አይነት እንትን ውስጥ እንዳለህ አይኖ እንረዳለን። አይዞህ፣ ፈጣሪ ይምራል። ማሪ የሆነ ፈጣሪ ያለና ይምራል፣ እንዳታስብ እንዲች ብለህ እንግዲህ ፋሚሊ እየተመለከታችሁ ነው። ፍቅር አሰጣጥ እናቴ ሆነች እናቴ ሆነች። ሀይሚ እኮ እናት ነች። ይመች ትርፋን ጄት ምናምን ስልጣን ጆሮ ይደፈን። አይሆንም አይሆንም፣ ግን ያለበትን ሁኔታ እናሳውቃቸዋለን። በእርግጥ በዚህ ብቻ እንትን ልባችሁን አይሆንም ብቻ ብሩኬ ፈጣሪን ያዝ፣ የምሬን ነው። ብቻ ብሩኬ ፈጣሪን ያዝ። ሁሉን ነገር ለፈጣሪ ስት እንጂ ምንም ነገር ውስጥ ብገባ ተውጣል ምንም ነገር ቢያምት ድናል። የምሬ እንደምናገረው ፋሚሊ እናንተም ብትሆኑ ውድን የተከበራችሁ ቤተሰቦቼ ፈጣሪያችሁን አጥብቃችሁ ያዙ። ሙስሊምም ከሆናችሁ ክርስቲያንም ከሆናችሁ እኔ የሆነው እምነት ቢሆን ፋሚሊ እምነታችሁን አጥብቃችሁ ያዙ። ሁሉም ነገር ለፈጣሪያችሁ ተሆና ሁሉም ነገር ይስተካከልላችኋል። ሁሉም ነገር እናንተ ስላላችሁ እናንተ ስለተጨነቃችሁ አይደል፣ ፈጣሪ ለእናንተ ከራሳችሁ በላይ የሚጨነቅላችሁ አምላክ ፈጣሪ ያላችሁና ሁሉ ነገር ለፈጣላቸው አሳልፋችሁ ውስጥ ብሩክም ደግሞ እግዚአብሔር ይማር ብለነ ወይ ብ ልትሆንብኝ እሱም አልበቃ ብሏቸው መኝታ ክፍሌ ሲገባ ምን ያግደረድርሻል? ምናምን ያግደረድር አረሴልጅ ነ ልጠብቅበት። ለማንኛውም ግን አይ ነው፣ እኛ እኮ እናቃለን ሀይሚ፣ እኛ እኮ እናቃል። ጠንቅቀን ነው የምናውቀው። ምን ያክል የአንቺን እምነት እኮ እናቃል፣ ምን አይነት ሴት እንደሆንሽ እናቃል። እንደ ዘመኑ አይደለሽም። ይህ እውነታ ነው። ፋሚሊ እንደ ዘመኑ አደል። ብሩክም ሀይሚም እንደ ዘመኑ አደል። በቃ ይህ ዘመን መጣሽ ተብሎ የሚመጥ የሚሆነው ነገር በጣም አጉል የሆነ ልምድ ነው። ፋሚሊ የምሬን ነው የምነግራችሁና ብሩክም ሀይሚም በጣም ተለያላችሁ። ማንም ሰው እንደ አሁኑ ሰው አድርጎ የሚያያችሁ አለ ብዬ አላስብም። የምሬን ነው። እናንተ ለበጣም ለብዙዎቹ ተምሳሌት ናችሁ። አለቀ ብዙ እናንተን ሲያይ በጣም ደስ የሚለውን የሚደሰጥ የሚማርባችሁ ትምህርት የሚወስድባችሁ ከእናንተ ነው። ፋሚሊ የምሬን ነው። ብሩክም ሀይሚም የምታደርጉትን ነገር ደስ ሊላችሁ ይገባል። በቃ ትልቅ ነገር እያደረጋችሁ ያላችሁ። እዚህ ላይ እየሰራችሁት ያለው ትልቅ ሰው ነው። በጣም ትልቅ ትውልድ ነው እየገነባችሁ ያላችሁት። የምሬን ነው። ይሄ እንደ ቀልድ የሚታሰብ ነገር አለ። ይሄ ገና ፈለው እንኳን የሚያደርገውን ነገር ነው። እነሱ በዚህ እድሜያቸው ሳያደርጉት የቀሩት ፋሚሊ የምሬን ነው። ምን ያክል ክብር እንዳላቸው ነው ይሄ የሚያሳየውና በጣም በጣም ሪስፔክት አለኝ። ሶ እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ እስካገኛችሁ ደስ መልካሙ ልመኝላችኋለሁ። ብሩክን ደግሞ እየገባችሁ እግዚአብሔር ይማር በሉ ከቻላችሁ። ሀይሚንም እንወድሻለን፣ ትቻለሽ ትቻለሽ እያላችሁ ጻፉላት ፋሚሊ። ሁለቱም ይመለከቱታል፣ ያዩታል። ሁለቱ ነው ሜንሽን አድርጌ ቪዲዮን ፖስት ማድረገው እኔው ራሴ ይልክላቸዋለሁ። የዛሬው ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ።